በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይሰራው፣ የከበረ ገናና ነው እና። ወንዶችም ሴቶችም ወደ ግዝት እንዳይገቡ ማስማቱን አያስታግሉ። አስቀድመን እንደተናገን እንደታወቀ ምክንያት አትያዶ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ የሆነለታል። ሊደረግልኛ በማለት ይሰማ። የእመቤታችንን ቃል ኪዳን ታምረዋን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ፣ የተረገሙ ናቸው እንጂ አባ ሚካኤል አጋ አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የሆኑ እኛም የነሱ ስልጣን ይዘናልና ወልድ በጌትነቱ እስከሚመጣ ለዘላለም በእውነት የእመቤታችንን በዓሏን እንዲያውድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችንን በዓሎቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁን። ለመቤታችን ስግደት እንደሚገባ እሰግለ ሰ ኦዝቴማሪያም በከሞወደሴክ ዮሀንስ አፈወርቅ በርሳው ዘይብ እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉሎው እንዲወጣ ከአንቺ ወጥተ እመቤተ ማርያም ወ ደስ ይበልሽ ብሎ ዮሐንስ አፈወርቅ በርሳው እንዳመሰገነሽ እኔም አመሰግንሽ አለው። የጠፋ በግ አዳምን የፈለገው በአገኘውም ጊዜ የተሸከመው እውነተኛ እግዚአብሔር በደን የጣላት የዋን ጽኖ የሚጎዳ ማሰሪዋ በአንቺ የተቆረጠላት እመቤተ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀንሽ አደረ እመቤተ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ታዝሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤተ ማርያም ሆይ ደስ ይበልሽ። ከአሁ ከመነስ ጉዱስ ጋራ የመሰግድለት ቃል የሚባል እግዚአብሔር ባንቺ ባህሪ ካንቺ ወለድ ዘንድ የወደደሽ መቤተ ማርያም ሆይ ደስ ይበልሽ። እኔ ለመመናንን ወንጌልን የማስተምርለት የጌታዬ እናቱ መቤተ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳለ ቦታ አድርጎ የጠበቀሽን አማኒ ወለርሽ መቤተ ማርያም ሆይ ደስ ይበልሽ።

ተአምረ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመኗ ክብሯ በኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንግልና ሥጋ በድንግልና ነፍስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። የአምላክን የእመቤታችንን ልደቷልና ከዘመዶቿ ከሰው ሁሉ ይልቅ ፈጽማ እንድትከበር ታውቁ ዘንድ እነግራቸኋለን። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደምግባት ከመዓር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽጡ ሁሉ ይበልጣል። ዘመዶቿ እና ጎረቤቶቿም በሰሙ ጊዜ ፈጽመው ደስ አላቸውና፣ ተሰብስበው ወደ እሷ መጡ። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በራሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔር ብርሃን የእግዚአብሔርን ብርሃን በሆነ በሰውነቷ ሁሉ ሞልቷልና ከያቄምና ከሚስቱ ከሐና ጋራ ደስ እያላቸው የእግዚአብሔር ቸርነት እየተናገሩ ሰባት ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙ ጊዜ በፍቅር ወደ የቤታቸው ተመለሱ። ወደ ቤታቸው ተመልሰው ገቡ። ኢያቄምና ሐናም ልጃቸውን ማርያምን እያሳደጉና ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽነው እያ ሲያመሰግኑ ሦስት ዓመት ኖሩ በጾም በጸሎት ተወስነው ለድሆች እና ለጦም አዳሪዎች ምጽዋት እየሰጡ በጎ ስራ በመስራት መስራትን አበዙ። ልመናዋ ክብሯ በእኛ ለዘላለም በእውነት ይገርብ።